በእኔ ግምገማ ይመስለኝ ያው የተለያዩ ምክንያቶች አሉ ወይም የተለያዩ ፋክተሮች አሉ። እንደገና ደግሞ ሲንከባለል የመጣ ይመስለኛል። አሁን በደንብ ጎልቶ ወጥቶ በደንብ ተገለጠ እንጂ ከዚህ በፊት የነበሩ ነገሮች ተደማምሮ ያመጡት ነገር ይመስለኛል። እንደገና ደግሞ በአጠቃላይ በኔ መረዳት ሳስበው ከኛ እንደ ማህበረሰብ ከማህበረሰቡ የሚመነጭና ከሲስተሙ ወይም ደግሞ ከስትራክቸሩ በለወይ ከሚያስተዳድረው አካል ያሉ የመጡ ምክንያቶች ያሉ ይመስለኛል። በግል ስረዳው እና ከማህበረሰብ የሚለውን ስናይ እንደ ማህበረሰብ መጀመሪያ ባህላችን አለ፣ እምነታችን አለ። ራሳችንን በጣም በጠንካራ መልኩ የሃይማኖትና የባህል የታነጸን ወይም በዛ የምንመራ ማህበረሰቦች አድርገን እንቆጥራለን። እና እንደዛ በምንልበት ጊዜ ባህላችን ምንድነው ስናይ ከድሮ ጀምሮ በውይይት በንግግር ወይም ደግሞ በመተው በአንደርስታንዲንግ ከሚለው ይልቅ ጉልበት መጠቀምን፣ ቫዮለንስን፣ ማጥቃትን፣ የበላይነትን እንደ ጥሩ ኳሊቲ አድርጎ ሲሰብከን እየመጣ ነው። ኢቨን የሃይማኖት ሰዎች ነን እንላለን። ስፒሪችዋል አደለንም ግን ያው ከልማዳችን ከባህላችን ጋር በጣም እሱ ተቀላቅሎብን ያኛውንም በዚህ መነጽር የማየት ነገር አለ። እንደ ማህበረሰብ እንደ ማህበረሰብ ደግሞ ሲመስለኝ ለራሳችን ያለን ግምትና አስተሳሰብና እውቀት የተዛባ ነው። ራሳችንን አሁን ለምሳሌ እንግዳ ተቀባይነን እንላለን፣ እንደዚህ ነን እንላለን፣ ተቻችለን የምንኖረው እንላለን። ግን ያንን ነገር በደንብ ዲፋይን አድርገን ማንነታችንን አውቀን የምንንቀሳቀስ ሰዎች ነን እንደ ህዝብ ብዬ አላስበም። ስለዚህ በዛም ያለን ግምት የተዛባ ነው። እንደ ባህል ቅድም የጠቀስኩት ባህል የምንለውም ነገር በውስጡ ቫዮለንስን የያዘ ቫዮለንሱ በዚህ ባለመስማማታችን ብቻ ሳይሆን በካልቸርም የሚገለጽ ነው። ለምን የአንደኛው ካልቸር ሌሎቹን ውጦ በመምጣት ካልቸር ስንል የተወሰኑ ካልቸሮችን ነው ሪፈር የምናደርገው። በዛ ኦልሬዲ ግሪቪያንስ ያላቸው ወገኖች አሉ በዛ የምንጨቁ ናቸው ማለት ይቻላል የተወሰነውን ሜንስትሪም አድርገን ኦውትራይት ሪጀክት የምናደርጋቸው ነገሮች አሉ ኢቨን በዲስኮርስ አሁን ሶሻል ሚዲያ ሲመጣ ምናም በምናየው ነገር ከሚዲያ ጀምረ የማንን ድምፅ ነው የሚያሰማው እየተሻሻለ የመጣ ነገር ሊኖር ይችላል ግን ከዱሮ ጀምሮ ሂስቶሪካሊ ስና የተወሰነ ምስል የተወሰነ ካልቸር የተወሰነ ነገር ነው ዶሚኔት እያደረገ የመጣ ያ የሚፈጥረው ግሪቪያንስ ያለ ይመስለኛል በዚህ ቅድም ባልኩት ደግሞ ይሄ በስትራክቸሩ ወይም በሲስተሚክ ፋክተር በምንለው ስንመጣ ደግሞ ያው የመጣንበት ነው። ከኃይለስላሴም ጀምሮ ገቨርን ሞደርን መንግስትም እየመጣ በነበረበት ጊዜ ጀምሮ ደርግ ገና መያዝ ሲጀምር ስልጣኑን ጀምሮ በኃይል ነው ሌላ ዲፍረንት የነበራቸውን ሰዎች ኤክስትሪም አድርጎ ዘር እስከ ማጥፋት እስከ ማስወገድ በጣም በጭካኔ እስከ መገለጥ የነበረ ነገር ነው የነበረን። ከዛም በኋላ ሲመጣ ደኦንሊ ቾይስ ምን ሆኖ መጥቷል ያለ ምርጫ ሀሳብህን ወይም ደግሞ ያንን የማትስማማበትን ስርዓት ለመቀየር የነበረው ነገር ሀይልና ጉልበት ብቻ ነው። ስለዚህ ያ ተመልሶ የቆይ ቆይ ውስጡን ቢሰለሰልና ተመልሶ ይመጣል፣ ያንን እያጠፋብን ይመጣል። ኢህአድግን ከገባ በኋላ ውስጥ ውስጡን የነበሩ ነገሮች አሉ። በመንግስት በኩል ይሄ ቤዚክ ነገሩን ኢኒኳሊቲውን፣ ድህነቱን፣ ምኑን አድሬስ በማድረግ ፋንታ ድምፆችን ማፈን ኦፕረስ ማረግ ለሌላ ግሪቪያንስ እና ለሌላ ሰላም መታጣት ሰበብ እየተፈጠረ ነው የሚመጣው። እንደገና ደግሞ ቡድን ብቻ አሁን ግለሰብን ሪኮግናይዝ አለማድረግ ይሄ በቡድን ማሰብ በበቅ በኔጌቲቭ ካሰብከው በመንጋ እንደሚባለው የተወሰነ ነገር የተወሰነ ነገር የሆነ ነገር ሲመጣ መከተል፣ እንደ ማህበረሰብም ክሪቲካል ያለማሰብ፣ ምንድን ነው የሚበጀኝ የሚለውን ቁጭ ብሎ አለማየት፣ መድረክም አለመፈጠር፣ እንደገና ደግሞ እንደ ሶሳይቲም ቅድም የረሳሁት ሁሉንም ነገር ለመንግስት መተው፣ ሁሉንም ነገር ለሌላ አካል መተው ኃላፊነት አለመውሰድም አንድ በጣም የችግሩ ምክንያት ነው የሚመስለኝ። ለምን ሁልጊዜ ኤክስተርናላይዝ እናደርጋለን? ከሁሉም ይሹ በሰላም መጣቱን ብትል ለምሳሌ በሴቶች ጥቃት በል በምን የሆነ አካል ነው መቶ አድሬስ እንዲያደረግልን የምንፈልገው እንጂ የእኔ ኃላፊነት ምንድን ነው? አዘ ሶሳይቲ መንግስት እኮ ጥሩ ላይሆን ይችላል። ወር ደግሞ እየመራን ያለ ነው የሆነ ሲስተም ጥሩ ላይሆን ይችላል። ግን እኛ ሚኔ ብል እያደረግነው ነው፣ በመቀበል ሪዚስት ባለማድረግ የእኔ እዛ ላይ መጫወት የሚገባንን ሚና ባለመጫወት ያንን እያባባስ ነው የምንሄድ ይመስለኛል። እኔ አሁን መንግስትም እንደ መንግስት ስታስበው፣ ወር ደግሞ እያስተዳደረን ያለው አካል ስታስበው፣ አሁን በእኔ ግምት እንደሚለው እንደዚህ ችግሩ ያን ያህል መባባሱ ለማመንም የሚቸግረን ይመስለኛል። አትሊስት እኛ በምናየው ኮሚኒኬት በምንደረግበት መንገድ ያንን ነገር አለማመናል። አዚፍ ሌላ የሚቃወም አካል ወይ መንግስት ደጋፊ ያልሆነ አካል የሚያሰወራ ወሬ እና የሀሰት ነገር እንደሆነ እኛ መንቀሳቀስ አንችልም። ኢቨን የመንግስት ድርጅቶች ሁሉ በጀባ በምን እየሄዱ እየሰሩ ልዩት ከከተማ ወጣ ባለበት ተጨማሪ ኮስት እያደረገባቸው እያለ ያንን አምኖ አድሬስ ከማድረግ ይልቅ ሌላ ሌላ ነገር ላይ ማተኮር፣ ለምሳሌ አሁን ብዙ እንደሚወቀ ሰው ይሄ ሌሎች ነገሮች ላይ የውጭ ሰው ኢምፕሬስ ማድረግ ማቀባባት ማስተካከል ይሄ አዲስ አበባ ብቻ ያለች እስክትመስል ሀገሪቱ ማለት ነው። ያኛውን ያለማመን ነገር የመጀመሪያው ነገር ማመን ነው። ሁለተኛ ነገር ከማመኑ ጋር ተያይዞ መንግስት ያንን ሰላም የማስከበር ስራውን ቸል ስላለ ወይም ፌል ስላረገ ነው ይሄ ነገር መምጣት የሆነበት። ምንም አሁን ምንም እንቅስቃሴ ሁሉ እስካይቻል ድረስ ከከተማ ከተማ የመንግስት ኃላፊነት ነው ሰላምን መጠበቅ በክልል በለው በፌዴራል በለው፣ ያን ነገሩ ፌል አድርጓል። እሱን አምኖ አክት ማድረግ መቻል አለበት እና ነገሩ እንደሚያስፈልገው እኛ በአለም አሁን ፍራጃይል ስቴት ተብለን እንዲህ ተብለን በጣም ችግሩ እንደዚህ ፈጥጦ የመምጣቱን ያህል ሴንስ ኦፍ ርጀንሲ ሊሰማው ይገባል። መንግስት ያንን እንትን ለማለት አድሬስ ለማድረግ ማለት ነው። በቃ ክሪቲካል ነው ይሄ ነገር። ወይ እንኖር ያጠፋናል ወይ የሆነ ነገር ያደረገናል። በቃ የታስቱቢ አድሬስድ የሚለውን አይቶ በደንብ እንደገና ደግሞ ህዝቡ ነው ቦርድ ማድረግ አለበት። ለዚህም አሁን ለልማቱም የሚመስለኝ ለሌላውም ይሄ እኛና እናንተ ነው እየተያያዘ ያለው ነገር ይቺ መንግስትና የሚደግፈው በለው ኢልቱ በለው የተወሰነው ግሩፕ እዛ ጋር ተሰብስቦ ተጠቃሚነት ያለውም ሰው ሊሆን ይችላል፣ በስራም በሪሶርስም በምን ሌላ ህዝብ ማጆሪቲው ደግሞ ሳይለንት ነው። ማጆሪቲው ሳይድ ላይን እና ማሳተፍ መቻል አለብን። ኢቨን ሰላም ማጣቱ ቀርቶ ወደ ልማት የሚታሰብ ከሆነ እንደሚባለው የሆነ ክሪቲካል ነገርንም እኮ አልፈን ነገ የተሻለ ይሆናልም ተብሎ ህዝቡ መፈተንም ካለበት መጥፎ ሁኔታ ውስጥ ማለፍ ካለበት ያንን እንዲረዳ ኦንቦርድ መደረግ አለበት፣ ኮሚኒኬት መደረግ አለበት። ከህዝቡ ጋር ፕሮፐርሊ፣ ይሄ የተወሰነ ሰው እየመረጡ ያደረግን ለማለት ለሪፖርት ሳይሆን ሲሪየስ ዳያሎግ ያስፈልገናል። ሲሪየስ ኮሚኒቲ ሞቢላይዜሽን ያስፈልገናል፣ ኦንቦርድ ለማምጣት ብዬ ነው የማስበው። ከዛ በኋላ እየቀጠለ ይሄዳል። ስትሮንግ ኢንስቲቱሽኖችን መመስረት፣ ለምን መንግስት ሲቀየር የማይቀየሩ የህግ መታጣትን የሰላምን ኮምፕሮማይዝ የማያደርጉ መንግስት አልፎ ቢሄድ ኖ የሚሉ እንደሌላ ሀገር እንደምናያቸው ሲስተም ከስልጣኑን አላግባብ ቢጠቀም አካውንተብል የሚያደርጉ እነዚህ የሚሉትን ደግሞ ሰከንድ፣ እሱ በጣም ወሳኝ ነገር ይመስለኛል። ለምን አንዱ ሄዶ አንዱ ሲመጣ የሚናጋ ነገር አይኖርም። የሃይማኖት ድርጅቶች በጣም አስተዋጽኦ አላቸው። ለምን ቅድም እንዳልኩት ዘጠና ምናምን ፐርሰንቱ የኢትዮጵያ ህዝብ በአንድም በሌላ የሃይማኖት ተቋም አባል ነው። እንደዛ ነው ብሎ አይደንቲፋይ የሚያደርግ ሰው ነው። በዛ በኩልም ክሪቲከሊ ነገሮችን ኮሽን እንዲያደርግ ትሩ ሃይማኖቱንስ እንዴት ነው ፕራክቲስ የሚደረገው የሚለውን ሰላማዊ። ከምንም በላይ ሃይማኖት ሰላምን ይሰብካል። ያንን ተግባራዊ በሆነ መልኩ በላይፍ በቀም ተቀን ላይፍ በሚታይ መልኩ እንዴት ነው መኖር ያለም፣ በጣም ብዙ ስራ የሚጠብቅ ይመስለኛል። ብዙ በዛም በኩል እየተሸፋፈነ የሚመጣ ነገር አለ። እንደዚህ በቃ ቶሮ ያለመሆን ነገር፣ የተወሰነ ነገር ብቻ ለታይታ የማድረግ ነገር፣ እና እነሱም ጋር ትልቅ ነገር አለ እርግጥ አሁን በመንግስት በኩልም ያው ብዙ ስጋቶች አሉን፣ ሴሶ ምኑንም ሪሊጅንንም ኢንፊልትሬት የማድረግ የማዳከም ነገር እንደዚህ በዛ በኩል ደግሞ ተቃውሞ የሚሆን ስትሮንግ ሆኖ መውጣታቸው ደግሞ ተጠያቂነትም ስለሚያስከትልበት ያንን ላለማድረግ ሊሆን ይችላል። ግን እስቲል አሁን ሲ ኤስ ኦችም በጣም ትልቅ ሚና አላቸው። ዞሮ ዞሮ ኢቭን ጥብቅም ቢሆን ያንን ሶሳይቲውን ለደህና ነገር ሞቢላይዝ ለማድረግ ሲቪክ ዲስካሽኖች እንዲኖሩ ኤንጌጅመንቶች እንዲኖሩ ለማረግ የሴሶች ሚን ይታወቃል። እንደገና የሙያ ማህበራት በየአካባቢ በያሉበት በህግ ሊሆን ይችላል በማህበረሰብ ላይ ልማት ላይ ለሚተዳደሩ ሊሆን ይችላል እነሱም አስተዋጽኦ ሊኖራቸው ይገባል ብዬ አስባለሁ። እንደገና በተለይ ትንሽ ከሌላው ሰው ደግሞ የተማረ ደህና ደረጃ ላይ ያለውም ሰው በውጭ ያለው ዲያስፖራ ሊሆን ይችላል እዚህም ያለው ሊሆን ይችላል ያው ስትሮንግ ነገር የለንም አንድ የሚያደረገን እና ኮንትሪቢዩት እንድናደረግ የሚያደረገን ነገር ግን ያንንም እንዲፈጠር አይ ቲንክ በጣም እንደውም ዱሮ መሆን የነበረበት ነገር ነው። ለምን ከፖለቲካ ወገኝተኝነት ውጭ ሆነ የምናገለግልበት ነገር የለንም። እና ያም እንዲፈጠር ደግሞ አሁን ቅድም የጠቀስኩት የሙያ ማህበራት መደገፍ መቃወም ሳይሆን ፒውርሊ ከንትን ጋር በተያያዘ ከሙያቸውን ጋር በተያያዘ ለሶሳይቲው ለሰላም መምጣት መስራት አለባቸው ብዬ ነው የማስበው።